ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ የምስራቅ ልኖር ለልጆቼ ቤተሰቦች እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በስራችሁ ሁላ አይሳካም አይፈታም የተባለ ህልማችሁን እመቤቴ ማርያም ቸሩ መድኃኔ ዓለም የድንግል ማርያም ልጅ ህልማችሁን ይፍታላችሁ ይሳካላችሁ፣ አይሳካም የተባለው ይሳካላችሁ። እንግዲህ ዘራችሁ ይባረክ። ዛሬ ይዤላችሁ የመጣሁት ብዙውን ጊዜ እኔ አንዳንድ የተጻፉ ነገሮች ስለ ስለ ካንሰር ስለ ጉበት ስለ ሳምባ ስለ ኩላሊት ስለ ብዙ ነገሮች እኔ ከማነባቸው ስለ አጥንት መሳሳት ስለ ብዙ በቃ ስለ ቫይታሚኖች ስለ ውሃ ስለ ብዙ ነገሮች አቀርብ ነበረ ማለት ነው እና አሁንም ደግሞ አንዳንዴ አለፍ አለፍ ብዬ ስለ ውበት ወይ ስለ ፊት ማስክ ስለ ፀጉር። አንዳንድ ነገሮችን እሰራለሁ ግን እስኪ ወደዛኛው ነገር ልመለስ ብዬ ለራሴ ከደነቀኝና አንብቤ ደስ ካለኝ ነገር ይዤላችሁ መጣሁኝ። እንግዲህ ዛሬ በቤት ውስጥ የምናገኛቸው በቃ በቀላል ነገር የምናገኛቸው ናቸው፣ ሙዝና ነጭ ሽንኩርት፣ ቴምር የማይታመን የጤና ጥምረትና የጤና ጥቅም እንዳላቸው ስንቶቻችን እናውቃለን? እና እነኚህ በተፈጥሮ አይነት ያሉትን ነገሮች እነሱን ይዤላቸው የመጣሁት አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ላይክ በማድረግ ቪዲዮን ጀምሩት ማለት ነው። እንግዲህ በተፈጥሮ ሙዝና ነጭ ሽንኩርት ቴምር በተፈጥሮ ሕክምና አንዳንድ ምግቦችን ብቻቸውን ከሚሰጡት ጥቅም በላይ ሲቀላቀሉ የበለጠ ሀይል ሊኖራቸው ይችላል። ከነዚህም መካከል መርጠን አንድ ነገር እንኳን የበለጸጉ ሙዝ እነኚህን የበለጸጉ ሙዝ፣ ነጭ ሽንኩርት እና ቴምር በቀላሉ ቤታችን የምናገኛቸው እነኚህን ለሰውነታችን ሀይል የበሽታ መከላከል አቅም እንዲኖረን እና አጠቃላይ ጤንነታችንን የሚያስጠብቁ ግብዓቶች ስለሆኑ የነኝህን እስኪ አሁን እነኝህ የጥምረት ጥቅማቸውና ባጭሩ ጥቅማቸውን ምናቸውን ዘርዘር አድርጌ ሌላችሁ ማለት ነው። ሙዝ በተፈጥሮ ሀይል ሰጪ ነው። ፖታሲየም ለልብ ጤና እና ለደም ግፊት ለመቆጣጠር ደም ግፊትን ለመቆጣጠር ይጠቅማል። ቫይታሚን ቢ6 ለአይምሮ ለአይምሮ ንቃት እና ለኃይል ሜታቦሊዝም ይረዳናል። ሙዝ ማለት ነው ተፈጥሯዊ የስኳር ፈጣን እና ዘላቂ ኃይል ይሰጠናል። ነጭ ሽንኩርት ደግሞ የበሽታ መከላከልን ጋሻ እና ጠቀሜታ አለው። በሽታ የመከላከል ከባክቴሪያ እና ቫይረስ ኢንፌክሽኖች ይከላከላል። ነጭ ሽንኩርት የልብ ጤናን፣ የደም ግፊት እና ኮሌስትሮልን ለመቀነስ ይረዳል። ነጭ ሽንኩርት፣ ሙዝ መርዝንም ይቅርታ መርዝንም ያስወግዳል። መርዛማ ንጥረ ነገሮችን በማስወገድ የጉበት ጤናን ይደግፋል ነጭ ሽንኩርት ማለት ነው። ወደ ቴምር ስኔ ደግሞ ቴምር ጣፋጭ የተፈጥሮ መድኃኒት ነው። አይረን ብረት፣ ደም ማነስን ይከላከላል። ማግኒዚየም እና ፖታሲየም የልብ እና የአጥንትን ያጠነክራል። ፋይበር ለምግብ መፍጨት ስርዓት እና ለሆድ ጥጋብ ይረዳል። ቴምር የሙዝ እና የነጭ ሽንኩርት እና የቴምር ምርጥ ጥምረት ጥቅሞች ተፈጥሯዊ ኃይል እና ጠንካራ ከ ከስፖርታዊ እንቅስቃሴ በፊት ወይንም ስራ በበዛበት ቀን ለመጠቀም ተመራጭ ነው። የበሽታ የመከላከል አቅምን ማሳደግ የነጭ ሽንኩርትና የፍራፍሬዎችም ጸረ ኦክሲዳንት ውህደትን በሽታን ይከላከላል። የምግብ መፍጨት ለስርዓትን መደገፍ፣ ሙዝ እና ቴምር ጨጓራን በማረጋጋት የምግብ መፈጨትን ያሻሽላል። የልብና የደም ዝውውር ጤና፣ ፖታሲየም የበለጸጉ በመሆኑ የደም ዝውውርን ግፊትን ያስተካክላል። ተፈጥሯዊ አዘገጃጀቱ ፍሬ አንድ ሙዝ ፍሬ ሙዝ አንድ ፍሬ፣ ነጭ ሽንኩርት የተላጠ አንድ ሁለተኛ፣ ቴምር ሁለት ፍሬ ቴምር ደግሞ ፍሬውን የወጣለት ሶስት ሶስት ኩባያ ለብ ያለ ውሃ ወይንም የአትክልት ወተት አንድ ሁለተኛ አስፈላጊ ነቱም ከተካለ ማለት ነው። ዝግጅቱ የነጭ ሽንኩርቱን ጠንካራ ጣዕም ለመቀነስ ከአምስት እስከ አስር ደቂቃ ለብ ባለ ውሃ ውስጥ መዘፍዘፍ ሁሉንም ንጥረ ነገሮች በመቀላቀል በ ጁስ መፍጫ ውስጥ መጨመርና ለስላሳ እንዲሆን ከማድረግ በደንብ መፍጨት ማለት ነው። በቀን አንድ ጊዜ አንድ ሲ ብርጭቆ መጠጣት በተለይ ጠዋት ወይንም ከአካላዊ እንቅስቃሴ በፊት ቢሆን ይመረጣል። ጥንቃቄው የደም መቅጠኛ መድኃኒቶች የማሶ የሚወስዱ ከሆነ ወይም የነጭ ሽንኩርት አለርጂ ካለብን ሐኪምን ማማከር። እርጉዝ እርጉዝና የሚያጠቡ እናቶች ሐኪሞችን ማማከር። ይህ ቀለል ያለና ተፈጥራዊ ውህድን ጤናማ እና የኃይል ደረጃዎችን ከፍ ለማድረግ ይረዳል። ሞክሩት፣ ለውጡን ይመለከቱታል ይላል። ብዙም ጊዜ እኔ አንዳንድ ነገሮች ለራሴ ከሚጠቅሙኝ ራሴ አንብቤ ከማነባቸው ለእኔ ይጠቅሙኛል ብዬ ከምላቸው ነገሮች ለእናንተ ማካፈል በጣም ነው ደስ የሚለኝ። በነገራችን ላይ በጣም ደስ ይለኛል። እኔ ንባብ ይህ ነኝ ብዙም ዋው አይደለሁም፣ በንባብ ማለት ነው። አንደኛ የተማርኩ አይደለሁኝም፣ ሁለተኛ ደግሞ ማለት ነው በቃ የሆነ ያለውበት የመረጋጋት ነገር የለኝም፣ ከምሰራው ስራ አንጻር ማለት ነው። ስለዚህ ብዙን ጊዜ እንዲህ አይነት ነገሮችን ማቅረብ እፈልጋለሁ፣ ግን አይምሯችን ደግሞ ሲረጋጋ ነው ብዙን ነገር ማድረግ የምንችለው። እና ውድና የተከበራችሁ ቤተሰቦች ነጭ ሽንኩርት፣ ሙዝ፣ ቴምር በቀላል ዋጋ የምናገኛቸውና ይህን ያህል ውድ ናቸው ያልተባሉ ናቸው። ብዙውን ጊዜ ፈጭተንም ራሱ ባይሆን ማለት ነው ነጭ ሽንኩርትን ከምግባችን ጋር ብናካትተው፣ ቴምርን ደግሞ በቀን ሁለት ጠዋት ጠዋት ብንጠቀመው፣ አንደኛ ምግብ ከሌለ የሆነ የመጥገብን ስሜት ያ እንትን ይለናል። ሁለተኛ ደግሞ በውስጡ ያለው ለእኛ ማለት ነው የአጥንት መሳሳት እንዳያጋልጠን የተረጋጋ የሆነ የሆድ ድርቀት እንዳያጋልጠን ያደርገልናል ማለት ነው። ቴምርን በተፈጥሮ ሙዝ እንግዲህ፣ ለማንኛችንም ሙዝ ለጸጉር ጥሩ ነው። በፊት ውበት ጥሩ ነው። ብዙውን ጊዜ በቃ በፈለግነው ነው አይነት መንገድ ለጤናችን በጣም ተመራጭነት ስላለው ሙዝንም ባየገኘነው አጋጣሚ ብንጠቀመው ጥሩ ነው። ቤተሰቦቼ ለእኔ ከጠቀመኝ ይጠቅማችኋል ብዬ ነው ያው ይዤላችሁ የመጣሁትኝ። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ። እንግዲህ ቪዲዮውን ላይክ በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆናችሁ አብረን እንጓዛለን ማለት ነው። እንደዚሁ ሳገኝ አንዳንድ ለእናንተ ይጠቅሟችኋል ብዬ ለራሴ ከጠቀሙኝ ነገሮች አንዳንድ እንደዚህ አይነት ስለ ድሮም አያችኋለሁ። ወደ ስር ድረስ ገብታችሁ ማየት ትችላላችሁ። አንዳንድ ምልክቶቹን ይረዳችኋል ብዬ ማለት ነው እኔ ይዤላችሁ መጥቼ እዚህ ጋር ብነግራችሁ ምናልባትም ይሄም አለ እንዲህ ብላችሁ አንዳንድ ጥያቄ ተጠይቆኛላችሁ። ቢያንስ እኔን ሳይሆን ሐኪምም የማማከር እድል ይኖራቸዋል። እኔ አንዳንድ ነገሮችን የምጠቅማችሁ እንደዚህ አይነት በሽታ፣ እንደዚህ አይነት ችግር፣ እንደዚህ አይነት ነገር ብላችሁ ማለት ነው። እኔ ንባብ ውስጤ ነው። በቃ ከምንም በላይ በጣም ነው የማነበው። ንባብ በጣም አነባለው፣ ደስ ይለኛል። ውስጤ ነው፣ ውስጤ ነው። ንባብ በጣም ነው የምወደው። በቃ የጸሎት ማጽሐፎችን እንደዚህ አንዳንድ መጻጽፎችን ማንበብ እወዳለሁ። አንደኛ ንባብ ለአይምሮ እድገት ጥሩ ነው። አንዳንድ ነገሮችን በቃ ይዘን እንትን እንዳንል ፎከሳችንን ለመሰብሰብ ትኩረታችንን ለራሳችን ወደ ራሳችን ለማድረግ ይሄ አለኝ ዛሬ ይሄ አለኝ በምንለበት ጊዜ ጸሎታለኝ እንደዚህ አይነት ነገር አነባለሁ፣ እንደዚህ ነገር ሰራለሁ በምንለው ጊዜ አይምሯችን የሆነ በሌላ ነገር ሳይጠመድ ራሱ የሆነ እንትን ይኖረዋል። በሚለው እኔ ብዙ ጊዜ ኮንሰሽንት ማይንድ ነው የሚሉት አላውቅም፣ ብቻ እንግሊዘኛ። እንደዚህ አይነቶች ነገሮችን በጣም ትኩረት ሰጥቼ እንትን እንዳለው ራሴ በቃ ቢዜ አድርገዋለሁ አይምሩዬን በንባብ ምናምን። እዚህ ጋር ባላመጣው እኔ ለራሴ አነበዋለሁ። አንዴም ሁለቴም ሶስቴም አነበውና ነው እንትን የምለው፣ በቃ ደስ ይለኛል። ንባብ ውስጤ ነው። ለማቃቸው ደግሞ በውስጥ ሼር አደርጋለሁ። አሁን ደግሞ እዚጋ ቪዲዮስ ብሰራበት በሚለው ነው። ውድና የተከበራችሁ ቤተሰቦች እንግዲህ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ አስተያየታችሁ አይለየኝ፣ ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ሰብስክራይብ እያረጋችሁ አብረን እንጓዝ። አመሰግናለሁ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ ዘራችሁ ይባረክ።